ተኛ በሹሹ ያሻሻሽ ፍጼን እና ስምረት እንዲሁም መኪና ሄኒ እንግዲህ ምን እየሰሩ እንደሆነ እያያችሁ ነው። በተለይ ዛሬ ፍጼ የሰራሁን ቪዲዮ ቪዲዮ አይታችሁታል ብዬ አስባለሁ። ቅመሟ ዛሬ ደግሞ እንግዲህ ቦራ በጣም አስደንግጣታል ማለት ነው፣ ያላሰበችው ነገር ገጥሟታል። እንግዲህ በዛሬው ቪዲዮ ሀይሚና ብሩክ በሰሩት ቪዲዮም አንዳንድ ሀሳብ አለኝ። ብሩክን መልእክት አለው ማለት በመኪና በሄኒ ደግሞ የተፈጠረውን አይታቸዋል፣ እና እኔ በጣም ግራ እየገባኝ ነው ማለት ነው የመራኝ ማለት ነው። እና ምን እየሰሩ እንደሆነ ግራ ይገባል። ሰሞኑን ማለት ነው እንዴት በጓደኛ የጓደኛውን ጓደኛ እንዴት እንደዚህ ይደረጋል? ኧረ አይደረግም። ብቻ ከባድ ነው የምሬን ማለት ነው ሚኪ የውሸቱን ከሆነ በዚህ ልክ የሚታው ነው ዋው ብያለው ጎበዝ ነው በጣም ሰላም ሰላም ቤተሰብ እንዴት ናችኋለሁ ሰላማችሁ ዛ በያላችሁበት እያልኩኝ ጣፋ ብያለሁ በዚህ ቻናል ማለት ነው እንግዲህ ቤተሰብ በጣም ይቅርታ እንግዲህ ቡራችን ዛሬ ሀይሚዬን አጨልሏታል ማለት ነው፣ እና እኔ ብቻ ነኝ እንደምጨልል ብሎ ዛሬ ማለት ነው። በስመ አብ አመመኝ ብሎ ጠርቷት እንግዲህ ማለት ነው። ሀይሚ በቃ ሁሌም እንግዲህ እኔ እንጃ ካሜራ መኖሩን አጠረጥር መሰለኝና፣ የመጨረሻ ፓርት ላይ ነው ትንሽ ደቂቃ ሲቀር ነው የነገራት። እንግዲህ እሷ ደግሞ መጨረሻ የሰራችውን ሄዳቸዋና፣ አይንህን ጨፍን ስትል እኔ እኮ አይንህን ጨፍን ስትል የሆነ ውሃ ልትራጨው ወይ ደግሞ ስመው ልትነግር መስሎኛል። አይንህን ጨፍን ብላ ከቤት አልወጣችም፣ ጥለው ላሽ አላለችም። በጣም የተናደገችው የምሬን ማለት ነው። ምክንያቱም አመመኝ ብሎ ከልክል ወጣ እርጧት እሷ መታ ደግሞ ምን ክና ያመመ ብላ ስትነካከው፣ ኧረ ለምን ትነኪኛለሽ? ኡኡ ድረሱልኝ እያለ ማለት ነው። እና ብቻ አሁን ሀይሚ ደግሞ እንደዚህ አደርጋህ አደርጋት የምትፋታ አይመስለኝም። በከባዱ ነው የምትመጣብ ማለት ነው። የምሬን ማለት ነው እና ኧረ ከባድ ነው፣ ተው ብሩክ ደግሞ እንግዲህ ያው አንዳንድ ሀሳቦችን እየሰጠ ነው። አንዳንድ በምናገረው ነገር ምንኗችሁ ነው? ይህን ነገር ላይቭ ላይም ተናግሯል ማለት፣ እኔና ሀይሚን ለመለያየት ፈልጋችሁ ከሆነ ምንም አይሳካም ብሏል። እውነት ለመናገር እና አረ ልጆቹ ይስሩበት እንደ በጣም በቃ እነሱ ላይ በጣም ነው የሚበረታ። የምሬን ማለት ነው። ሀይሚም አንድ ነገር ስትናገር ብሩክም ይሁን ነገር ሲናገር እሱን ይዘን በጣም የምንሄድ ከሆነ ልጆቹ ምን ይስሩ? መስራት እኮ አይችሉም። ያኔ ቀልድም አለ እኮ ኢቨን እንኳን ፕራንክ ሲሰሩ ሊሰዳደቡ ይችላሉ። ይሄን ያለው ደግሞ ብሩክ ምንድን ነው ያልሆነ ቃል ለምሳሌ ምን አገባሽ አያገባሽ ምናምን የሚባል ነገር ነበር አይደል ከዚህ በፊት። አሁን ትቷል ቦራ። ይሄን ለምን ትላለ ስንለው ፕራንኩን ለማሳመር ነው ብሏል ማለት ነው። እና በነገራችን ላይ አንድ ቪዲዮ ሶሻል ሚዲያ እንትን የሚል የሚመላለስ አይታችኋል? አገሩን ጉድ ያስባለ ቪዲዮ ማለት ባለትዳሮች ናቸው እና ፕራንክ አድርጓት ልጅ እንደዚህ ልጅ ዛ የሆነ እያለባበሰች ምናምን ነገር አይታችሁ አላት፣ እንዲሁም በሷ የማይሆን ነገር አላት እና በጣም በጣም እሱ ቪዲዮ አገርን እያነጋገረ ይገኛል። እውነት ለመናገር አሁን ላይ ፕራንክ በጣም ከባድ ነው። ማለት ትዳርን ራሱ እያፈረሰ ይገኛል ማለት ነው፣ ያልሆነ ፕራንክ ማለት ነው እና እንግዲህ ጨረቃዎችን ፕራንክ ስትሰሩ በጥንቃቄ ስሩ። ያው ሶስተኛ ወገንም እንደማታስገቡ ተስፋ አለኝ። ሀይሚ ትናንት አሁን እንግዲህ ብሮክ የሆነ ስተሰርቷል ብሎ ቢኒ እንደዛ ቪዲዮ ሲነግራት በፍጹም አይኔ ካላየ አላምንም የሆነ መረጃ ካላመጣ አላምንም ነው ያለችው፣ እና ጎበዝ ናት። እንደዚህ ነው በቃ የምንፈልገው ማለት ነው። የምሬን ትናንት ቪዲዮ ልሰራ ፈልጌ አልተመቸኝም በሱ ማለት ነው እና ሁሌም ለሀይሚ የምንላት ብሩክ እንደዚህ አድርጓል ብትባይ አይደለም ከሴት ጋር አየነው ብትባይ፣ ልጅ እንኳን አለው ከድሮ ፍቅረኛው ልጅ አለው ብትባይ እንኳን ከብሩክ አፍ ካልሰማሽ በትክክል መረጃ ካላገኘሽ እንዳታምን የምንለው ለዚህ ነው። አሁን ትናንትና በሰሬው ቪዲዮ ብሩክ አመስግኗታል። ዛሬ ማለት ነው በቃ መከታ ሆና ነው በፍጹም ብሩክ አያደርገውም ያለች። እና ጎበዝ እንደዚህ ነው በቃ እስከ መጨረሻው መሄድ ያለባት ማለት ነው። ማለት በአይኗ አስካላየ ድረስ የሰው ወሬ እየሰማች እንትን ማለት የለባትም እና እንግዲህ ፍጼ እና በፍጼ እና በስምረት አራቱ እየሰሩት ያሉት ቪዲዮዎቹ አሪፍ እየታየላ እና ፍጼ ዛሬ ከስምረት ጋር ሆኖ በጣም ነው ያጨለላቸው፣ እነ ሄኔን እና እነ ሚኪን ማለት ነው። እጅግ በጣም ነው የተናደሁት። ወይኔ ሄኔ የሚባለው ግን በጣም በስማ። እንዴት ነው ስምረትና ፍጼን እንዴት እንዴት ነው ያረጋቸው? ትዕግስት ያስፈልጋል ግን ምንም ቢሆን ማለት ነው።